ለእንቅልፍ የሚመኟቸው ቀናት ግንቦት 20 ቀን 1983 ዓ.ም ተምረት በአንጻራዊነት አዲስ አበባ ተውጣ ከከረመችበት የፍርሃት ማጥ የወጣችበት ቀን ነበር ማለት ይቻላል። ምክንያቱም ወደ ከተማዋ በአራቱም ማዕዘናት የሚገባው የሕወሓትና ሻዕቢያ ጥምረት የፈጠረው ሰራዊት ያለምንም መከላከልና ችግር የተፈራውን ያህል ያለብዙ ደም መፋሰስ ከሞላ ጎደል ከተማዋን ተቆጣጥሮ የድል ድምፁን በብሔራዊ ሬዲዮ ጣቢያ ማሰማት ችሎ ነበር። በዚያ ጊዜ እኔ በጊዜያዊነት እኖር የነበረበት አኗር መስኪድ አካባቢ ነበር። ረፈድፈድ ሲል በከፍተኛ ድብርትና የሐዘን ስሜት ተውጬ ፈራ ተፋ እያልኩ ከማረፊያ የወጣው በየመንገዱ ላይ በብዛት የሚታየውን እንግዳውን የወያኔ ሠራዊትም በአግራሙ ተመለከትኩ። በሕይወት ልምዴ ባለድሎች ቆስለው ወይም ተማርከው አለበለዚያ ደግሞ ወዶ ገባ ሆነው ሲመጡ ደጋግሜ አይቻለሁ። ወዶ ገባ ማለት በጊዜው ትግል በቃኝ ተጸጽቻለሁ፣ እናት ሀገሬ ማሪኝ፣ ወደ ሰላማዊ ኑሮ መመለስ እፈልጋለሁ ወዘተ በማለት በፈቃደኝነት እጁን የሚሰጥ ወይም እጁን የሰጠ የወንበዴ ተዋጊ መጠሪያ ነበር። እናም ለሰዎቹ ማንነትና ምንነት አቋምና ሁኔታ እንግዳ ባልሆንም በአሸናፊነት መንበር ላይ ቆሞ አይቻቸው ስለማላቅ ባለ ቁምጣ ሱሪ ባለ ጨበሬ ፀጉር ባለ ኮንጎ ጫማዎቹንና አልፎ አልፎ ስፓርታ እየተባለ የሚጠራው የሰራዊት ክፍል አረንጓዴ መለዮ ወይም ቀይ አየር ወለድ መለዮ ቦኔት በጨበር ባራ ፀጉራቸው ላይ የደፉ እጅግ ተጠራጣሪና፣ ጣታቸውን ከቃታ አሳስመው መጠባበቂያውን ከፍተው በማንኛውም ሰዓት ምላጭ ለመሳብ ዙሪያ ገባውን በከፍተኛ ጥርጣሬና ስጋት የሚመለከቱትን የአዲሱን ሰራዊት ታጋይ ሳልጠጋ በርቀት ብቻ እያየሁ እግሬ እንደመራኝ ወደ ፊት መራመዴን ቀጠልኩ። ከመስጊድ አካባቢ ተነስቼ አጥተ ጊዮርጊስ ድልድይ ጊዮርጊስ የእለት ውሏችን የሚደራበት በጥበብ ዛር የምንሰክርበት ህልማችንን የምንሰራበት የነገ እንጀራችንን አብሲት የምንጥልበት ማዘጋጃ ቤትና የባህል አዳራሹ ዙሪያውን በታንክ በዙ 23 በቢኤም መትረየስ ተጨናንቋል። እንኳን ተኩሰው ሊጥሉ ለጥፊ የሚያሳሱ ወጣቶች በተንጨባረረ ጸጉራቸውና ጎስቋላ ፊታቸው መሀል ያለው ግራ የተጋባ ገጽታ ሲታይ አሸናፊና ባለድል ሰራዊት ሳይሆኑ በፍርግርግ ብረት የታጠረ አቦ ሸማኔ ይመስሉ ነበር። ያሳዝናሉም ያስፈራሉም። ሳልጠጋቸው፣ ሳልቀርባቸው ሁኔታውን በአእምሮ ፎቶ እየቀረጽኩ ወደፊት ቀጣልኩ። ሎትሮ የማዘወትረውና የማልጠፋባቸው ጎዳናዎች ድባብ ደስ አይልም። በከተማዬ ባይተዋርነት ተሰማኝ። በስጋትና በፍርሃት እርምጃውን የሚቆጠር ተስፋቢስ መንገደኛ አይነት ሆኜ ቀስ እያልኩ ወደፊት መጓዜን ቀጠልኩ። ከተማው በአብዛኛው ግራ በተጋቡ ሁለት ክፍሎች ተውጧል። በአንድ በኩል ሌሊቱን ከተማቸውን የወረሩትን ጉዶች በመገረምና ጥርጣሬ የሚያዩ አዲስ አበባዎች፣ በሌላ በኩል መሳሪያቸውን አቀባብለው መጠባበቂያቸውን ከፍተው ጣታቸውን ቃታው ላይ አስተካክለው አይናቸው በስጋት በሚቁለጨለጭ በረሃኞች ተሞልቷል። አልፎ አልፎም በሁለቱ መካከል የሚታየውን ትዕይንት የሚሰብር እርጥብ ዝንጣፊ ይዘው ከበሩ እየመቱ በእልልታ ደስታቸውን የሚገልጹ ሰዎችም ገጥመውኛል። በሁኔታዎች እየተገረምኩ በዝግታዬ እርምጃዬን ቀጠልኩ። ከጊዮርጊስ አደባባይ በሀገር ፍቅር ጀርባ አድርጌ የዞ ትርድድ ማስጫይን ራስ መኮንን ድልድይን አልፌ የአራት ኪሎን መንገድ ቀስ እያልኩ ተያያዝኩት። ብቻዬን ነኝ። ውስጤ ምን እንደሚፈልግ አያውቅ ብቻ ወደፊት ይሄዳል። እንግዳው ጦር በእርግጥ የአሸናፊነቱ ማረጋገጫ የሆነውን የአራት ኪሎን ወንበር መቆናጠጡን ማረጋገጥ ፈልጓል ልፋ ያለው። እናም ወደ አራት ኪሎ ቀጠልኩ። ሻረጋ ሆቴል አካባቢ ስደርስ ከጥቂት ቀናት በፊት ወደ ከተማችን በመገስገስ ላይ ያለውን የተገንጣይ አስገንጣይ ጦር በመቃወም ሰልፍ ከወጡ ወጣቶች መሃል ግንባር ቀደም በመሆን በዚያ ቦታ ላይ የተቃውሞ መፈክር ሳሰማ ነበር። ሰብሰብ ብለን ዓለም አቀፉ ማኅበረሰብ ሀገራችንና ከተማችንን ካንዣበበበት አደጋ ይታደጋት ዘንድ ትናጋችን እስኪሰነጠቅ እየጮህን መፈክር አሰምተናል። እኔ በነበረኝ የተቃውሞ ስሜት ትኩረት ስቤ ይሁም ወይም በሌላ ባላውቅም የቢቢሲ ወይም የሲኤንኤን ብቻ ነጮች ከመሆናቸው በቀር ማናቸው እንደሆኑ አላስታውስም። የዓለም አቀፉ ሚዲያዎችን ትኩረት በመሳቤ ከትልቁ ካሜራ ፊት ቆሜ አፌ ቆበር እስኪደፍቅ በታላቅ ስሜትና ኢትዮጵያዊ ወኔ የተቃውሞ ስሜቴን ገልጫለሁ። ዓለም ኢትዮጵያንና አዲስ አበባን እንዲታደጋት መልእክቴን አስተላልፌአለሁ። ሸረጋ ሆቴል ጋር ስደርስ ከቀናት በፊት በዚህ ቦታ ያደረግኩት ታወሰኝ። የኔ የቁራ ጩኸት ያልገደበው የተገንጣይ አስገንጣይ ሰራዊት ከተማዋንም ቤተ መንግሥቱንም ተቆጣጥሯል። ትናንት ዛሬ ላይ የለም በኗል። ታሪክ በአዲስ መንገድ መጽሐፉን ቀጥሏል። እኔም በከተማውና በራሱ ሜዳ ተጫውቶ በተሸነፈ የእግር ኳስ ተጫዋች ስሜት አንገቴ እንደፍቼ አይኔም ባ እንዳቀረረ በፈራ ተባ ስሜት ወደፊት ቀጠልኩ። ወደ ድሮ ሰፈሬ ኬንያ ኤምባሲ እነ ሳምሶን ጋር መሆን አምሮኛል። በዚህ ሰዓት እነሱ ጋር ከመሆን የተሻለ ምንም ቦታ የለኝም። የትምህርት ሚኒስቴር ህንፃን እየታከኩ ሳላስበው የቀበናን አቅጣጫ ትቼ ፓርላማውን በስተግራዬ ትቼ ቀስ እያልኩ ስወርድ ሰዎች በፓርላማው ግንብ ባለው ፍርግርግ የብረት አጥር እየሰገጉ ወደ ውስጥ በትንግርት ሲመለከቱ አየሁ። እናም የሚያዩትን የማየት ስሜት መጣብኝ። ከቀናት በፊት በተቃውሞ ስሜት ሳደርግ የነበረውን ልብ ያውቃልና በልኬለች ስጋትና ፈራ ተባተው እጬ ቀስ እያልኩ ወደ ሰዎቹ ተጠጋሁ። ሰዎች ሲያደርጉ እንዳየሁትም እየተንጠራራሁ አስግጌ ወደ ውስጥ ተመለከትኩ። አቅርሮ የዋለው እምባዬ ከውስጥ እየተገፋ ሊዘረገፍ በአይኔ ግጥም አለ። እነዚያ ግርማ ሞገሳቸው በሩቅ የሚያስፈራ እንኳን አጥር ተጠግቶ አሻግሮ ለማየት ለማሰብም የማይደፈሩ ወታደሮች እዚህም እዚያም ፍንክር ፍንክር ብለዋል። ባለቀ ሰዓትም ቢሆን ቦታችንን አናስደፍርም ብለው እስከ መጨረሻዋ ሰዓት ተዋግተው ላመኑበት ዓላማ ተሰውቷል። ውጊያው ንጋት ላይ የተደረገ በመሆኑና በወደቁበት ሳይነሱ የግንቦት ፀሐይ ስለዋለባቸው አባብጦ ተነፋፍቷል። ውስጤ ቃል በማላገኝለት የሐዘን ስሜት እየተናጠ እንደምንም ስሜቴን ተቆጣጠሬ ወደ ኋላ የተመለስኩ ያየሁትን አሳዛኝ ሁኔታ በተፈጠረብኝ ከፍ ያለ የመጠቃትና የመሸነፍ ስሜት ወደ ውስጤ እያነባሁና እንደ ንክ ብቻዬን እያወራሁ ተስፋ በቆረጠ ስሜት ወደ ጊዜያዊ ማረፊያዬ ወደ መስጊድ ተመለስኩ። በዚያ ስሜት ኬንያ ኤምባሲ ወደ እነ ሳምሶን ጋር መሄዱንም አልፈለግኩትም። በኪሴ ለጥቂት ጊዜያት የሚያደረድሩ ጥቂት ብሮች አሉ። እናም ከዚያ ሰዓት ጀምሬ በተስፋና በማይታመን ስኬት የጀመርኩትን የጥበብ ጉዞ ጥዬ ራሴን ከድርብ አረቄ ጋር አወዳጀው። ድርብ አረቄ ደብል ዑዞ የሚሉት የአልኮል መጠጥ ነው። ከዚያ በፊት ብዙ የአረቄ ወዳጅ ያልነበርኩት ሰው በምን መነሻ እንደተወዳጀን ባላውቅም፣ በአማን ቀን ወደ ለመድኩት ግሮሰሪ አምርቼ በርዘግተው ከሚጠጡት ጋር ተቀላቅዬ አረቄን መምጠጡን ተያያዝኩት። ያውም በባዶ ወዴ ላለመዋሸት። ምናልባት የባቄላ አሹቅ በልቼ ሊሆን ይችላል። አላስታውስም። ከዚያ ቀን በኋላ ለማላውቀው ቀን ያህል አረቂ የምትመጣ የዕለት ጉዳይ ሆነ። ወንደላጤ ነኝ፣ ሚስቴለኝ፣ ድስቴለኝ። እጠጣለሁ፣ ድብን ንብዬ እተኛለሁ። ይነጋል። የሚነጋልኝ ከቀትር በኋላ ነው። ሲነጋልኝ፣ ቀስ እያልኩ እየተጎተትኩ እወጣለሁ፣ ወደ ለመድኩት የግሮሰሪ ደንበኛ የገብቼ ድርብ አረቄ እንጨልጣለሁ። ልኩ ላይ የደረሰ ሲመስለኝ ጨርቆኝ እወጣለሁ። እውነት ለመናገር ወደ ግሮሰሪ ስገባ እንጂ ስወጣ ብዙ ትዝ አይለኝም። ከዚያ የሞት ያህል ሐሳቤን ጥዬ እተኛለሁ። እናም የሚያስጨንቀኝም የሚያሳስበኝም የለም። ራሴ እረሳለሁ። በዚያው ሰሞን በረኞቹ አዲስ አበባን በተቆጣጠሩ በሳምንቱ ግንቦት 27 1983 እንደተለመደው በድርብ አረቅ የተዘርሬ ካደርኩበት አረፋ ፍጅ እየተጎተቱ ተነስቼ ወጣሁ። ስወጣ ያየሁት ግን ሌላ አዲስ አበባ እንጂ ያ እኔ የማውቀው አዲስ አበባ አልመስላለኝ። ቤቶችና መንገዶቹ እንዳሉ ቢሆኑም ሰው ግን ትናንት የተውኩት አይነት ሰው አልነበረም። ደንብሯል። የተወጋ አውሬ እንጂ አውቆና አስቦ የሚንቀሳቀስ ንቁሶ አይመስልም። ግራ ገባኝ። ቀስ ብዬ ፈራ ተባያል አንዱ መንገደኛ ይቅርታዬን፣ ወንድም ምንድን ነው? ምን ተፈጥሮ ነው ብዬ በጠይቀው ከግር እስከ ራሴ በግርምታ እያየኝና በግል ምጫ እያጓነኝ ከየት ነው የመጣኸው አለኝ በቁጣ። ይበልጥ ግራ ተጋባውና ተደናግሬ አልገባኝም፣ ምን ተፈጥሯል? ስለ እያሾፍክ ነው አይደል፣ ቀልደኛ ብሎ ጦሎኝ ሊሄድ ሲል አረ በፍጹም አልሰማሁም፣ በእውነት ስለ በመገረም ቁም ብሎ መልሶ አተኩሮ አየኝና ይህንንማ የእውነት ካልሰማ ሞተ ነበር ማለት ነው። ጎተራ ፈንድቶ በውስጤ እንዴ ጎተራ ደግሞ ምኑ ይፈነዳል በሚል ስሜት ግራ በመጋባቴ ያልገባኝን የገባኝ በማስመሰል እ ስለው ሰውየው በመገረም አይቶኝ ንግ ብሎ በቆምኩበት ጥሎኝ ሄደ ለካስ እኔ በድርብ አረቄ እንዳልሰማ እንዳለመሆኜ በተዘረርኩበት ጎተራ አካባቢ የነበረ የጦር መሳሪያ ማከማቻ ዴፖ ላይ ፍንዳታ ተፈጥሮ ኖሯል በዚህ ምክንያትም አዲስ አበባ ተሸብሯል። ቤቴን ማቄን ጨርቂን ሳይል በፍንዳታው ኃይል እንደተደናበረ አገር ጥሎ ቁርበት ጠቅልሎ እንጦጦን የሙጥኝ ባለበት ሰዓት እኔ በድርብ አረቂ ማደንዘሻነት ሁሉ ጥዬ ለሽ ብዬ ኖሯል። አቤት የድርብ አረቄን ውለታ እንዴት እንደምከፍል አላውቅም እንጂ በከፈልኳት፣ ያን ሰሙን በዚያው ቀጠልኩ። ተስማምቶኛል። ያንን ከመሰለ በወሬ ቢሰሙት እንኳ የሚያርድ ሁኔታ ሰውረኝ ብሎ በእንቅልፍ ከማሳለፍ የበለጠ ምን መታደል አለ? ሸጎሌንም እንዲሁ ፈነዳ፣ ተቃጠለ፣ ሰዎች እንዲሆነው በዚህ ሁኔታ በሚሉ አሰቃቂና ዘግናኝ ዜናዎች ያለፈ ለእማኝነት የሚያበቃኝ አንድም ነገር አላየሁም፣ አልሰማሁም። ይህን ዘመን ደጋግሜ ባሰብኩት ቁጥር እንደነበርኩበት ከባድና ተከታታይ የድብታ ስሜት መጨረሻዬ፣ አማኑኤል የአእምሮ ሕክምና ሆስፒታል አለመሆኑም ያስገርመኛል። እያለ ከማዕበል ማዶ ይቀጥላል። ተስፋዬ ማሙን አመስግኜ አበቃሁ።